የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። አዳዲሶቹ የኮንዶሚኒየም ቤቶች ዕጣ ወጣባቸውም ተመዝጋቢዎች ቅሬታ አቅርበዋል። የቤቶች አስተዳደርና ልማት ቢሮ ኃላፊው አስተያየት ሰጥተዋል። ዛሬው ዜናችን በስፋት የምንዳሰሰው ጉዳይ ነው። ኢትዮጵያውያን መሞት እንዲበቃ የሚጠይቅ ሰልፍ አካሄዱም። በማርበርግ ቫይረስ የተያዘ ሰው በአዋሳ መገኘቱን የጤና ሚኒስቴር ተናገረም።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 ትኩስትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችን ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። በማርበርግ ቫይረስ የተያዘ ሰው በአዋሳ መገኘቱን የጤና ሚኒስቴር ተናገረ። ግለሰቡ በጂንቃ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ አዋሳ ተመላሽ የነበረ ነውም ተብሏል። ይህ የተባለው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያም እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። ቫይረሱ ከተከሰተበት ከህዳር አምስት ቀን እስከ ህዳር 17 ቀን 2017 ዓ.ም ድረስ 73 የላቦራቶሪ ምርመራዎች ተደርገዋል ያሉት ሚኒስትሯ፣ በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ ስድስቱ ሕይወታቸው አልፏል፣ አምስቱ ደግሞ በህክምና ላይ ናቸው ሲሉም አስረድተዋል። 349 ግለሰቦች ንግክ ያላቸው በመሆኑ ክትትል እየተደረገ ሲሆን ከእነዚህ ውስጥ 19ኙ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ሚኒስትሯ ገልጸዋል። ይህንን ገዳይ ቫይረስ ለመቆጣጠር እንዲሁም በበሽታው ላለመያዝ የመተላለፊያ መንገዶቹንና ሊደረጉ የሚገቡ ጥንቃቄዎችን ማድረግ ይመከራል ተብሏል። ኢትዮጵያውያን መሞት እንዲበቃ የሚጠይቅ ሰልፍ አካሄዱም። በጀርመንና ና በአጎራባች አውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ትላንት በጀርመኗ ዋና ከተማ በርሊን ባደረጉት የአደባባይ ሰልፍ በኢትዮጵያ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ያነጣጠረ ነው ያሉትን ግድያም ግፍና ማፈናቀል በጽኑ አውግዘዋል። ሰልፉ የተጠራው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነት ነው። በተለይም ሰልፉ ሆን ተብሎ የተዘጋጀው በዚህ ዕለት በበርሊን ይካሄድ ከነበረው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ ጋር በማገጣጠም ሲሆን፣ ይህም በጉባኤው ላይ በተገኙ የሁለቱ ሀገራት ባለሥልጣናት ላይ ጫና ለመፍጠርና የዓለም አቀፉን ማህበረሰብ ትኩረት ለመሳብ ያለመ መሆኑን ያሳያል። የሰልፉ ተሳታፊዎች ዋነኛ ክስ የኢትዮጵያ መንግስት በተለያዩ የሀገሪቱ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ጥቃት ለማስቆም ፍላጎትም ሆነ አቅም አላሳየም የሚል ነው። ዶቼ ቬላ ያነጋግራቸው በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ የሆኑት ሊቀ ካህናት ዶክተር መራዊ ተበጀ በኢትዮጵያ እየተፈጸመ ያለው ግፍ በቃላት ተገልጾ የሚያልቅ አይደለም ብለዋል። ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው እየታረዱ ይህንን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብየው ይህን ሰቆቃ ሊያስቆም አልቻለም ሲሉም ሊቀ ካህናቱ በምሬት ተናግረዋል። ዶክተር መራዊ ጥቃቱ በተለይ በኦሮሚያ ክልል በሚገኙ አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክልል በክርስቲያኖች ላይ በግልጽ ያነጣጠረ መሆኑን ዘርዝረዋል። የጀርመንና አካባቢው ሀገረ ስብከት ከስራ አስኪያጅ መላከ መዊ ልሳነ ወርቅ ውቤ በበኩላቸውም ጉዳዩ ዓለም ያወቀው ፀሐይ የሞቀው ነው ብለውታል። ችግሩ ከግድያም አልፎ የታፈኑ የታገቱ፣ የተፈናቀሉ ሀብት ንብረታቸው የተወሰደባቸው በረሃብ እያለቁ ያሉ ክርስቲያኖች የሚደርስላቸው አጥተዋል ሲሉ የችግሩን ስፋት አስረድተዋል። በሰልፉ ላይ ከተገኙት ኢትዮጵያውያን ካህናትና ምዕመናን በተጨማሪ የሌሎች ሀገራት ዜጎችም ጀርመናውያንን ጨምሮ ድምፃቸውን በማሰማት ጉዳዩ የሰብአዊ መብት ጥያቄ መሆኑን አጉልተውታል። አዳዲሶቹ የኮንዶሚኒየም ቤቶች ዕጣ ወጣባቸውም ለአመታት የጠበቁ ተመዝጋቢዎች ተረስተው ቤት አስበው የማያውቁ ዕድለኞች የኮንዶሚኒየም ባለቤት ሆነዋል። ሀገሪቱ ሁሉንም ዜጎች በኩል ትመለከታለች ቢባል ነጩ ውሸት እንደሆነ የሚያስረዱ ማሳያዎችን መምዘዝ ከባድ አይሆንም። ዓለም ገንዘብና ስልጣን ላላቸው ታዳላለች ቢሉም ማረጋገጥ የሚቻል እውነት ነው። በተለይም እንደ ኢትዮጵያ ባሉ ታዳጊ ሀገራት ብዙዎች ዓላማ አድርገው በተስፋ የጠበቁትን ያልታሰቡ ሲያነሱት መመልከት እንግዳ አይደለም። በመዲናችን አዲስ አበባ የኮንዶሚኒየም ተጠቃሚ ለመሆን ተመዝግበው 22 ዓመታትን ያስቆጠሩ ዳዎች፣ 13 ዓመታትን የጠበቁ ግፋን እያሉ የኮንዶሚኒየም ቤቶች ግን ለሌሎች ተላልፏል። በዝቅተኛና በመካከለኛ ገቢ የሚኖሩ ኢትዮጵያውያን እየቆጠቡ እንዲጠቀሙበት የተጀመረው የኮንዶሚኒየም ፕሮግራም የባለነዋያዎች ከሆነ ዓመታት ተቆጥረዋል። አቦል ዜና ከወራት በፊት በሰራው ዘገባ በጀርመን ሳይት የተገነቡ ኮንዶሚኒየሞች ለንግድ ባንክ ተሸጠዋል ማለቱ አይዘነጋም። ነገር ግን የ2005 የኮንዶሚኒየም ተመዝጋቢዎች የአዲስ አበባ ከተማ ቤቶች አስተዳደርና ልማት ሄደው ሲጠይቁም አሰት ነው እኛ ከምንለቀው መረጃ በስተቀር አትስሙ ተብለው መውጣታቸው አይዘነጋም። በርካታ ተመዝጋቢዎችም ለአቦል ዜና የደረሰው መረጃ አሰተኛ መሆኑን ጠቅሰው አስተያየት ሰጥተው ነበር። እውነትና ንጋት እያደር ይጠራል እንዲሉ ሰሞኑን በከንቲባ አዳነች አቤ በድምቀት የተመረቁት በብልጽግና ባለሥልጣናት ተደጋጋሚ ጉብኝት የተካሄደባቸው አዳዲሶቹ ኮንዶሚኒየሞች ትላንት ለባለቤቶቹ በዕጣ ተላልፈዋል። ለባለቤቶቹ ስንል ግን ለተመዝጋቢዎች ሳይሆን ለንግድ ባንክ ሠራተኞች ነው። የኢትዮጵያ ንግድ ባንክ አዲስ አበባ ከተማ አስተዳደር የተረከባቸውን የጋራ መኖሪያ ቤቶች ለሰራተኞቹ ለማስተላለፍ እጣ ማውጣት ሥነ ሥርዓት ያከናወነው ትላንት ዳር 17 2018 ዓ.ም ነው። የኢትዮጵያ ንግድ ባንክ አዲስ አበባ ከተማ አስተዳደር የተረከባቸውን 1125 የጋራ መኖሪያ ቤቶች ለሰራተኞች ሰራተኞች ለማስተላለፍ እጣ ማውጣት ስነስርዓት አካሂደዋል። በባንኩ ዋና መስሪያ ቤት ኮንፈረንስ ሕንፃ በተከናወነው የእጣ ማውጣት ስነስርዓት ላይ የተገኙት የባንኩ የፋሲሊቲዎች አስተዳደር ምክትል ፕሬዚዳንት አቶ ሱራሳ አቀጣ ቤቶቹን ፍትሐዊ እና ግልጽ በሆነ መልኩ ለባንኩ ሰራተኞች ለማስተላለፍ አስፈላጊ ቅድመ ዝግጅቶች መከናወኑ ተናግረዋል። ተገቢው መስፈርቶች በማሟላት ምዝገባውን አከናውነው የጣም ወጣቱ ስነ ስርዓት ውጤትን ለሚጠባበቁ የባንኩ ሰራተኞችም መልካም እድል ተመኝተዋል። የኢትዮጵያ ንግድ ባንክ ሰራተኞች ማህበር ፕሬዚዳንት አቶ አበራ ጌታቸው በበኩላቸው የባንኩ የስራ መሪዎች የሰራተኞችን የሞራቤት ችግር መፍትሄ ለመስጠት ላደረጉት ጥረት ምስጋናቸውን አቅርበዋል። ባለ እድል የሆኑ ሰራተኞች ባንካቸውን በከፍተኛ ተነሳሽነት በቁርጠኝነትና በታማኝነት እንዲያገለግሉም ተናግረዋል። ባንኩ ባሳለፍነው ሳምንት ከከተማ አስተዳደሩ በግዢ የጋራ መኖሪያ ቤቶችን ለሰራተኞች ለማስተላለፍ ተረክቧል። ይህ የተሰሩ ኮንዶሚኒየም ቤቶችን በገንዘብ የመሸጥና ተመዝጋቢዎቹን የመዘንጋት ተግባር ተገቢነቱና ፍትሐዊነቱ ከህግም ከሞራልም አንጻር ከባድ ጥያቄ የሚያስነሳ ነው። በሺዎች የሚቆጠሩ ተመዝጋቢዎች ተደጋጋሚ ጥያቄ እያቀረቡ በየጊዜው ደጅ እየጠኑ የተስፋ ቃል ብቻ የተሰጣቸው ከስር ከስር የሚገነቡ ቤቶች ግን ለሌሎች የተላለፉ ህይወትን መግፋት ለተመዝጋቢዎች ልብ ሰባሪ እና አሳዛኝ ስሜት የሚጭር ነው። ከተማ አስተዳደሩ የተለያዩ ምክንያቶች መስጠቱ ለተመዝጋቢዎች አጥጋቢ እንደማይሆን ቢታወቅም አሁንም የቤቶች አስተዳደርና ልማት ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ የቤት አቅርቦት ስብራትን ለመጠገን የሚያስችል ስራዎች እየተከናወኑ ነው ሲሉ ተናግረዋል። ኃላፊዋ ይህን የተናገሩት በትላንትና ዕለት በመደመር መንግሥት እይታ የዘርፎች ምርታ በሚል መሪ ቃል በሁለተኛ ዙር በአዲስ አበባ ሥልጠና ሲከታተሉ የነበሩ የፌዴራልና የአዲስ አበባ ከተማ የብልጽግና ፓርቲ አመራሮች በጀርመን አደባባይ የሚገኘውን አሻራ የጋራ መኖሪያ መንደር ሲጎበኙ ነው። ዘመናዊ የጋራ መኖሪያ መንደሮች የመፍጠንና መፍጠር እሳቤ ተገብረባቸውና በ በዘጠኝ ወራት ውስጥ የተገነቡና 1287 አባወራዎችን ተጠቃሚ የሚያደርጉ መሆናቸውም ተመላክቷል። የአዲስ አበባ ከተማ ቤቶች ልማት አስተዳደር ኃላፊ የሆኑት ወይዘሮ ቅዱስ ወልደ ጊዮርጊስ በቤቶች ልማት ዘርፍ የተከናወኑ ተግባራትን ገለጻ ያደረጉ ሲሆን የቤት አቅርቦት ስብራትን ለመጠገን የሚያስችል ስራዎች የተከናወነ መሆኑን ገልጸዋል። አክለውም ቤቶቹ የህፃናት መጫወቻዎች፣ የመኪና መቆሚያዎች፣ የስፖርት ማዘውተሪያ ስፍራዎች የተሟሉባቸው የሞሪያ መንደሮቹ ለነዋሪዎች ምቹና ሳቢ እንዲሆኑ የተገነቡ መሆናቸውንም ገልጸዋል። እነዚህ ቤቶች ግን ለተመዝጋቢዎች ጠብ ያላሉም የቤት ጠባቂዎችን እንባ ያላበሱም የተስፈኞችን ተስፋ ያላሟሉ የሺዎችን ትዕግስት ያጎደሉ መሆናቸው ነገስ ተመዝጋቢዎች ምን ማድረግ አለባቸው የሚል ጥያቄ ያጭራል። ላለው ይጨመርለታል እንዲሉ ከሌላቸው ላይ እያጓደሉ፣ ለባለንዋይ እያጋደሉ የሚወርዱ በረከቶች ለድሆችም የሚያካፉት መቼ ይሆን? በቤት ክራይ የተማረሩ ለቤት ቆጥበው ገንዘባቸው እየጋሸበባቸው ተመዝጋቢዎች መፍትሄ የሚያገኙት በማን ይሆን? ጩኸታቸውን የሚያደምጥላቸው፣ ጥያቄያቸውን የሚመልስላቸው ማን ይሆን የሚሉ ጥያቄዎችን እያነሳን መፍትሄው እንዲፈጥር እንመኛለን። አድማጮቻችን የቴሌግራም ቻናላችንን በመቀላቀልና በማስተዋወቅ አቦልን እንድታበረታቱ እንጋብዛለን። ሀገሪቱ ኢትዮጵያውያን ስደተኞችን መቀበል ማቆሟን አስታወቀች። የኢትዮጵያ የኤርትራና የሶማሊያ ስደተኞችን መቀበል ማቆሟን ኡጋንዳ አስታውቃለች። የኡጋንዳ የአደጋ ስጋት አመራርና ስደተኞች ሚኒስትር ይህን ውሳኔውን ይፋ ማድረጉን ዴይሊ ሜይል ጋዜጣ ዘግቧል። ሚኒስተሩ ኢላሪ ኦኒንግ ከዓለም ምግብ ፕሮግራም 20544 ሜትሪክ ቶን ሩዝ ከተቀበሉ በኋላ ባደረጉት ንግግር ይህ ሩዝ ለ600,000 ስደተኞች የሚከፋፈል መሆኑን አስታውቋል። ወደ ሀገራቸው የሚገቡ ስደተኞች ቁጥር እየጨመረ መሄዱን የጠቀሱት ሚኒስትሩም በአሁኑ ወቅት ከ2 ሚሊዮን በላይ ስደተኞች እንደሚገኙም አስረድተዋል። ንግግራቸውን ሲቀጥሉም ኡጋንዳ ከዓለም የስደተኞች ድርጅት በየአመቱ 240 ሚሊዮን ዶላር ታገኝ ነበር። አሁን ግን የስደተኞቹ ቁጥር ከሁለት ሚሊዮን በላይ በልጦም እያለም ከድርጅቱ እየተሰጣት ያለው ከ100 ሚሊዮን ዶላር በታች ነው ካሉ በኋላ በዚህ ዓመት ከዩኤንኤችሲር የተቀበሉት 18 ሚሊዮን ዶላር ብቻ መሆኑን ገልጸዋል። ጨምሮም ይህ የሚያሳየው የስደተኞች ወጪ በዜጎቻችን ትከሻ ላይ እንደተጫነ ነው ብለዋል። በመሆኑም የተወሰነው አገራት ስደተኞች መቀበል ለማቆም መወሰናቸውን አስረድተዋል። ኡጋንዳ መቀበል ያቆመቻቸው ስደተኞች ደግሞ የኢትዮጵያ የሶማሊያና የኤርትራ ዜጎች መሆናቸውን ገልጸዋል። ለዚህ የሰጡት ምክንያትም በእነዚህ ሀገራት ውስጥ ጦርነት የለም የሚል ነው። ከእነዚህ ሶስት ሀገራት የሚወጡ ስደተኞችን መቀበል ማቆማቸውን ያስረዱት ሚኒስትሩ ይህ ውሳኔ አሁን ላይ የጥገኝነት ጥያቄ አቅርበው በኡጋንዳ የሚኖሩትን እንደማይመለከትም ማስረዳታቸውን ዘገባው አስታውቋል። በዓለም ዙሪያ በ10 ደቂቃው ውስጥ አንድ ሴት በፍቅረኛዋ ወይም በቤተሰቧ አባል ትገደላለች ተባለም። በዓለም ዙሪያ በየአስር ደቂቃው አንዲት ሴት በምታውቀው ሰው ትገደላለች። ጉዳዩ የፍቅር አጋሯ፣ ባለቤቷ፣ ወይም ቤተሰቧ ሊሆን እንደሚችል አዲስ የወጣው የተባበሩት መንግስታት መረጃ ይጠቁማል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸም ግድያ 60 በመቶ ነው። ጸረ የሴቶች ጥቃት ቀን ህዳር 4 2018 ዓ.ም ታስቦ ውሏል። ሪፖርቱም ቀኑን ታሳቢ አድርጎ ነው ይፋ የተደረገው። የመንግስታቱ ድርጅት እንደሚለው ሴቶች በዋነኛነት የሚገደሉት በመሪያ ቤታቸው ሳሉ መሆኑ እጅግ አስጊ ነው። ሴቶች ላይ ያነጣጠረ ግድያ ከመሪያ ቤት ውጭም ይፈጸማል። በበቂ ሁኔታ ግን መረጃ አልተሰበሰበም። የተባበሩት መንግስታት የሴቶች ጉዳይ ፖሊሲዎች ክፍል ኃላፊ ሳራ ሄንድሪክስ ሴቶች ላይ ያነጣጠረ ግድያ ድንገት የሚከሰት አይደለም። መነሻው ለረጅም ጊዜ የሚዘልቅ ተከታታይ ጥቃት፣ ተንኮሳ እና ዛቻ ነው። ይህም በበይነ መረብም በአካልም ይፈጸማል ይላሉ። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።